ይሄንን ግልጽ አድርገን እንነጋገር። ድህነት ጥሩ ነገር ነው የሚል አይነት አመለካከት መኖር የለበትም፣ የለም። ከገንዘብ አቅም ጋር የሚያያዙ አምልኮቶች አሉ። አሁን ለምሳሌ በስልምና ከስልምና አምስት መሰረቶች ውስጥ አንዱ ዘካ ነው አይደል። ዘካ ማለት በየዓመቱ ከንብረት የተወሰነውን ሁለት ነጥብ አምስት ፐርሰንቱን ለድሃ መስጠት ማለት ነው። ዘካ ለመስጠት ደግሞ ሀብታም መሆን አለበት፣ ሀብት ሊኖር ይገባል፣ ከድህነት ልትላቀቅ ይገባል። ሀጅ ለምሳሌ ለቻለ ሰው በህይወቱ አንድ ጊዜ መካን ጎብኝቶ መምጣት አለበት። ያም እንደዚሁ ገንዘብ አቅም የሚፈልግ ነገር ነው። ከዛ አንጻር የገንዘብ አቅም የሚፈልጉ ኢስላማዊ መሠረቶች ስላሉ ድህነትን አንቀድስም። ይሄ ግልጽ ያለ ነገር ነው። ድህነት የፈተና በር ሊሆን እንደሚችልም እንረዳለን። እንደውም አንዳንድ ጊዜ ድህነት ክህደት የቀረበ ነው የሚሉ አነጋገሮችም አሉ። አንዳንድ ሰዎች ሀዲስ ነው ብለው ያስባሉ። ያው ኪላፍ አለው ጉዳዩ ላይ ግን በጥቅሉ ድህነት የፈተና በር የሚሆንበት ለክህደት ሊያጋልጥ የሚችልበት ነገር አለው። እኛ ያየነው ነው። ሰዎች ለዘይት ለምን ለዱቄት ብለው ሃይማኖታቸውን እንኳን ሲቀይሩ እናያለን አይደል፣ እዚህ ሀገር ላይ። ከዛ አንፃር ልንረዳው እንችላለን። ድህነት መጥፎ ነው። ማንም ድህነትን ጥሩ ነው ብሎ የሚያስብ ያለ አይመስለኝም። ቢያንስ እስልምና በፍጹም ይሄንን አመለካከት አይቀበልም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከድህነት እንዲጠብቃቸው በየጊዜው ዱዐ ያደርጉ ነበር። ከእዳም ቢሆን ከእዳ የሰው እዳ ውስጥ ከመግባት አላህ እንዲጠብቃቸው ሁልጊዜም ዱዐ ያደርጉ ነበር። ሰው እዳ ውስጥ ሲገባ ሲናገር ይዋሻል፣ ቃሉን አይጠብቅም ብለዋል። ስለዚህ ባለ እዳ እንዳትሆን፣ አዑዙ ቢከ ሚን ገለበት ደይነ ወቃህሪ ሪጃል ይባላል። ከሰዎች ጭቆናና ከእዳ በአንተ እጠበቃለሁ እንላለን፣ ዚክር እንኳን ስናደርግ። ከዛ አንጻር ድህነት ተፈላጊ ነገር አይደለም። እንደውም ድህነትን ማጥፋት ማህበረሰባዊ ኃላፊነት ጭምር ነው። ለምሳሌ ጎረቤቱ ተርቦ እሱ ጠግቦ የሚያድር አላመነም ብለዋል ነቢዩ ስ ሰለም። አንተ እዚህ በምግብ እየተንደላቀቅ ጎረቤትህ ከተራበ ምኑ መጥቶባሃል? ማካፈል አለብህ ነው። በየዓመቱ ድሆችን ነፃ ማውጣት እንትን አደል? ዘካ ራሱ አላማው አንተ ሂድና የሰዎችን ድህነት ለውጥ ነው የሚለ። ሰጪ እጅ ከተቀባይ እጅ ይሻላል የሚለው ሐዲስ አላለን? ስለዚህ ሰጪ መሆን፣ ለሰዎች ሀብት ኖሮህ ለሌሎች መስጠት መለገስ ተፈላጊ ነገር ነው። ስለዚህ ሀብታሞች እንደውም ማህበራዊ ኃላፊነት አለባቸው ድህነትን ለማጥፋት መታገል ማለት ማህበራዊ ኃላፊነትህ ምንድን ነው? ድሆች ከድህነታቸው እንዲወጡ መርዳት ማገዝ ነው። በተለይ ደግሞ እንደ ዛሬ በጣም አንፌር የሆነ ሲስተም ባለበት አገር ሪግድ በሆነ ሲስተም ውስጥ ማለት ነው። አለም ላይ አክ አለም ላይ ጭምር ነው። ሰልፍ ኢንፍሊክትድ ድህነትን አይቀበልም ምስልምና። ሰዎች ድህነትን መምረጥ አይችሉም። በቃ ማለት እያለህ ድሃ መሆን አይቻልም። እንደዛ አይነት ነገር የለም። ዙሁድን ግን ይቀበላል ስልምና። ዙሁድ ማለት ሀብት እና የሀብት ፍላጎት ልባችን ውስጥ ቦታ እንዳይኖረው ማድረግ ማለት ነው። ይህ አለቅጥ የሀብት የመስገብገብ ባህሪን እንትን ማድረግ ነው። አለማችንን የሚበክሏት አሁን ላይ አልጠግባ ሀብታሞች አደሉ? ሲያመርቱ እንኳን ምግብ ሲያመርቱ በጣም ለጤና የሚጎዳ ነገር ያመርቱልል፣ አይደል? በጣም አሳፋሪ የሆነ ስግብግብነት የዓለማችን ትልቅ ችግር ነው ማለት ነው። ስለዚህ ዙሁድን ይቀበላል ስልምና ለሀብት ለምን ፍላጎት አለማሳደርን ይ በቃ በሀብት ለመንበሽበሽ ከዱንያ ብልጭልጮች ቀልብህን እንትን ማለትን ማለት ነው። ከዛ ውጭ ግን ሀብትህን መጠቀም ጥሩ ጥሩ መልበስ፣ ጥሩ ጥሩ ማድረግ በስልምና የሚከለከሉ ተግባራት አይደሉ። አንድ ሀዲሳቸው ላይ ሰውየው እንዲህ ጥሩ ጥሩ ነገር ቢለብስ ምን ችግር አለው ሲባሉ እነላህ ጀሚሉን ዩሂቡል ጀማል፣ አላህ ውብ ነው ውብ ነገሮችን ይወዳል ብለዋል። አላህ ለባሪያው የሰጠውን ጸጋ ሲጠቀምበት ማየት ይፈልጋል ተብሏል። ስለዚህ ሰዎች በራሳቸው ፍላጎት ድህነትን ላያቸው ላይ ማምጣት ላ ይሄ እስልምና የሚቀበለው ነገር አይደለም። ስለዚህ ድህነት ተፈላጊ ነገር አይደለም። ነገር ግን ነገር ግን ሁለተኛውና በጣም መሰረታዊ የሚባለው ነጥብ ድህነት በዚያው ልክ ተጨባጭ የዓለማችን ተጨባጭ የዓለማችን ተጨባጭ መሆኑን ስንክድ ሌላ ሲሪየስ የሆነ ችግር ውስጥ እንገባለን።